የእሳተ ገሞራው የጥፋት መጠንና አስደንጋጭ መረጃዎችም መደመጥ ያለበት ወሳኝ እውነት ነው። በኤርታሌ እሳተ ገሞራ ሰንሰለት ስር ከሚገኙ ተራሮች ባንዱ ባለፈው እሁድ የተከሰተው ፍንዳታ ምን አይነት መጠን ያለው ጉዳትና አደገኝነት ያለው መረጃ እንደሆነም እንድትከታተሉ ጋብዘናል። ዜና ፕላስን በመከታተል ቤተሰብ እንድትሆኑ በአክብሮት ጋብዘናል። ወደ መረጃው አለፍን። እስከ 14 ኪሎ ሜትር ወደ ሰማይ የሚትጎለጎል አመድ ማስከተሉ ብናኙ ቀይ ባህርን ተሻግሮም በየመን፣ ኦማን፣ ህንድና ሰሜን ፓኪስታን እንደደረሰም፣ በአመዱ ምክንያት ኤር ኢንዲያ የተባለ የህንድ አየር መንገድ 11 በረራዎች፣ አክሳ የተባለ ሌላ አየር መንገድ ጅዳ፣ ኩዌትና አቡዳቢን ወደ መሳሰሉ የመካከለኛው ምስራቅ መዳረሻዎች ማስቆሙን መሰማቱ ይታወቃል። እናም ይህ ጉዳይ የመንግስት ሹመኞች ቪዚት አፋር ላይ ቀርቦ ይህ ለቱሪዝም ለሰውም ለተፈጥሮም ታላቅ ጥፋትና ውድመት የሆነውን ሁነት ጠቃሚና ለቱሪዝም መስፋፋት ምክንያት እንደሚሆን የሚጎበኝ ጎብኚ ከአፍ እስከ ገደፍ ባለበት አገር በቪዲዮ ሲናገር ተመልክተናል። የሱ ሲገርመን ትልልቅ ያልናቸው አክቲቪስቶች ሳይቀር በረከት ነው ሲሉ ታዘብንና ህዝቡን አሳሳች አመለካከት፣ አሳሳች መረጃ መስጠት አግባብ ባለመሆኑ ሞራላዊ ኃላፊነት አለብን በማለት የሚከተለውን ጉዳይ አንስተናል። እንግዲህ የአፋር ክልል ቱሪዝም ቢሮ ባለስልጣን ሙሐመድ በረከት ነው ይህንን ያሉት። የእሳተ ገሞራ የጥፋት ታሪክ እንዲህ ይጀምራል። ምድራችን ከተፈጠረች ጊዜ አንስቶ ምናልባት በሚሊዮን የሚቆጠር የእሳተ ገሞራ ፍንዳታ አጋጥሞ ይሆናል። ባለፉት አስር ሺህ ዓመታት የሆነው ሆኖ ከየብስ የሚፈነዱ እቶናቸው ያልበረደ 1500 ያህል እሳተ ጎመራዎች ይገኛሉ። በአሁኑ ዘመን 600 ያህል ከዚህ ቀደም በታሪክ የተመዘገበላቸውና ዛሬም የሚያሰጉ እንዲሁም ዘመን እየጠበቁ የሚፈነዱ አሉ። በተለይ የእሳተ ጎመራ ቀለበት በተሰኘው የዓለም ክፍል በሚገኙ ኢንዶኔዥያ፣ ፓፑዋ ኒውጊኒ ፊሊፒንስ እና ጃፓን እንዲሁም ማዕከላዊ አሜሪካ እና ሜክሲኮ በግንባር ቀደምትነት የሚጠቀሱ ናቸው። የዘርፉ ተመራማሪዎች የእሳተ ጎመራ ፍርስራሽ ለብዙ ወራት የምድር ክፍሎች እንዴት እንደሸፈነው ጥናት ሲያደርጉ ቆይተዋል። ሰሜን አሜሪካና አውሮፓ የሰብል ውድመትን፣ ረሃብ እንዲሁም ወረርሽኝን ከእሳተ ጎመራ ፍንዳታ በኋላ ያስተናገደቻቸው ችግሮች ነበሩ። በዓለም ታሪክ እሳተ ገሞራ ያስከተለው ከባድ ጥፋት ሲወሳ በተለይ ከ3600 ዓመት በፊት በሜዲትራንያን ባህር ከቀርጤስ በስተ ሰሜን በምትገኘው ደሴት ቴራ ወይም ሳንቶሪኒ በፈነዳው እሳተ ገሞራ ለአትላንቲክ ውድመት መንስኤ ሳይሆን እንዳልቀረ ከሚወሳበት ሁኔታ ሌላው በመሃል አውሮፓ በዚሁ ፍንዳታ ሳቢያም የአየር ንብረት ለውጥም እንዲከሰት ማድረጉ ጭምር የሚነገር የቅርብ ጊዜና የረጅም ጊዜ ታሪክ አለ። ወደ ቅርቡ ከመጣን ላብነትም በኢንዶኔዥያ ታምቦራ ተራራ የተከሰተው ሳተ ገሞራ ፍንዳታ ባለፉት 100 ዓመታት ውስጥ በምድር ላይ ከተፈጠሩ የተፈጥሮ ክስተቶች መካከል እጅግ አጥፊውና በርካታ ውድመትን ያስከተለ ተብሎ በታሪክ መዛግብት ተዘግቧል፣ ተከትቧል። ታምቦራ በኢንዶኔዥያ ደሴቶች ምስራቃዊ ጫፍ በሱምባ ደሴት የሚገኝ ተራራ ሲሆን ከ13000 ጫማ በላይ ከፍታ ያለው ይህ ተራራ ልክ እንደ አውሮፓውያን አቆጣጠር በ1815 ከ209 ዓመታት በፊት ነበረ የዓለም አስከፊው የእሳተ ገሞራ ፍንዳታ ያስተናገደው። ፍንዳታው እጅግ ከባድ በመሆኑ 100 ኪዩቢክ ኪሎ ሜትር ጓዞችን አቧራን አለትን ወደ ከባቢ አየር በፍንዳታው ለቋል። ከፍተኛ ውድመት ያስከተለው ይህ ፍንዳታ በአካባቢው የነበሩ መቶ ሺህ የሚጠጉ ሰዎችን በቀጥታም ሆነ በተዘዋሪ ሕይወታቸውን ቀጥፏል። በሱምባዋ ደሴት አስር ሺህ ሰዎች በፍንዳታው የሞቱ ሲሆን በቀጣዮቹ ወራትም በአካባቢው በተከሰተው የምርት እጥረት እንዲሁም በበሽታ ከሰማንያ ሺህ በላይ ሰዎች በረሃብና በሽታ ሞተዋል። በእስያ አህጉር የራሱን መጥፎ አሻራ አሳርፏል። ከህንድ በስተ ምስራቅ በሚገኘው የቤንጋል የባህር ወሽመጥ አካባቢ ያለው የአካባቢው ሁኔታና ስነ ምህዳር ላይ ተጽዕኖ በማሳደር የቤንጋል ኮሌራም እንዲከሰት ምክንያት ሆኗል። በሽታው በፍጥነት በመስፋፋቱ እስከ 18223 ድረስ በዘለቀው ዓለም አቀፍ ወረርሽኝ 10 ሚሊዮን የሚቆጠሩ ሰዎችን ገደለም። በአርክቲክ ውቅያኖስ ውስጥ ያለውን ንፋስና ሞገድ በማስተጓጎል የበረዶ ግግሮችን ሰባብሯል። መርከበኞች በአትላንቲክ እና በፓስፊክ ውቅያኖስ መካከል ያለውን አቋራጭ መንገድ ለመጠቀም ፍለጋ ተያይዘው ነበረ። የታምቦራ ፍንዳታ በታሪክ ውስጥ የተከሰቱት የተፈጥሮ ክስተቶች ምን ያህል ምድርን፣ ከባቢ አየርን፣ ነዋሪዎችን እንደሚጎዳም አመላካች እንደሆነ የዘርፉ ባለሙያዎች ይናገራሉ። የዓለም ሙቀት መጨመርና የከባቢ አየር መከላከያ የኦዞን ንጣፍ መጥፋትን የመሳሰሉ ትኩረት የሚሹ ጉዳዮች የነዚህ ተፈጥሯዊ አደጋም በተደጋጋሚ መከሰት ውጤት ናቸው። በዚህ እሳተ ገሞራ ፍንዳታ የተለቀቀው ጭስ በሺዎች የሚቆጠሩ አመታት አስከፊ የሆነ የአየር ብክለት እንዲከሰት ማድረጉ ይነገራል። ትናንሽ የአለት ቅንጣቶች ወደ አካባቢው ወይም ደግሞ ወደ መካከለኛው ከባቢ አየር በመለቀቃቸው የፀሐይ ጨረር ወደ ምድር እንዳይደርስ መከላከሉን የዘርፉ ጠበብቶች ያስረዳሉ። በዚህም ወደ ምድር የሚደርሰው የፀሐይ ብርሃን በመቀነስ በዝቅተኛ ከባቢ አየር ላይ ቅዝቃዜ እንዲፈጠር አድርጓል። ይህ የእሳተ ገሞራ ፍንዳታ የዓለም ሙቀትን መጠን በአማካኝ በሶስት ዲግሪ ሴንትግሬድ ወይም ደግሞ 5.4 ዲግሪ ፋራናይት ቀንሶታል። ሌላኛው ደግሞ ሰኔ 1991 በክፍለ ዘመኑ ከደረሱት ፍንዳታዎች ሁሉም እጅግ ከፍተኛ ሳይሆን አልቀረም የተባለለት የፒኑቱቦ ተራራ ፍንዳታ ይነሳል። ፍንዳታው የደረሰው በፊሊፒንስ በጣም ብዙ ሕዝብ በሚኖርበት አካባቢ ሲሆን 900 የሚሆኑ ሰዎች ሕይወታቸውን አጥተዋል። ይሁን እንጂ በዚህ ወቅት በሺ የሚቆጠሩ ሰዎች ሕይወት ሊተርፍ ችሏል። ለዚህም አስተዋጽኦ ያደረጉት የሚከተሉት ሁለት ነገሮች ናቸው። አንደኛው ለአደጋው ንቁ መሆንና፣ ሁለተኛ ከተሰጡት ማስጠንቀቂያዎች ጋር የሚስማማ እርምጃ ለመውሰድ ፈቃደኛ መሆን። ተገቢ እርምጃ መወሰዱ የብዙዎችን ሕይወት አድኗል። የፒነቱቦ ተራራ በሚያዝያ 1991 ሊፈነዳ እንደተቃረበ ምልክቱን ማሳየት የጀመረው በመቶ ለሚቆጠሩ ዓመታት ያህል ዋልጌ ወይም ዶርማንቶኖ ከቆየ በኋላ ነበረም። ከተራራው ጫፍ እንፋሎት እና ሰልፈር ዳይኦክሳይድ የተባለ ኬሚካል እያፈተለከ መውጣት ጀመረ። አካባቢው ነዋሪዎች ተከታታይ የመሬት ርዕደ መሬቶች የተሰማቸው ሲሆን የከፋ ነገር መምጣቱን የሚያመላክት ጠጣር የሆነ ትርፍ ቅላጭ ድንጋይ ወይም ላቫ ከተራራው አናት ላይ መውጣት ወይም መታየት ጀመረ። ይህን ጊዜ የአካባቢው ነዋሪዎች ነገሩ ቀላል እንዳልሆነም መረዳት ጀመሩ። የፊሊፒንስ እሳተ ገሞራና የረደ ምድር ጥናት ተቋም ሳይንቲስቶች በቅርብ የከታተሉት ስለነበረ በአቅራቢያው በሚገኙ ከተማዎችና መንደሮች የሚኖሩ 350 ሰዎችን ማስወጣታቸው ጥበብ እንደሚሆን ባለስልጣናቱ አሳመኑም። ሰዎች ያለ አንድ ምክንያት ቤታቸውን ለቀው ለመሰደድ እንዲያመነቱ የሚያደርጋቸው ጉዳይ እንደሆነ የታወቀ ቢሆንም የእሳተ ገሞራ ፍንዳታ የሚያደርሰውን ጥፋት በግልጽ የሚያሳይ አንድ ቪዲዮ ፊልም በማቅረብ ሰዎች ቸልተኞች ከመሆን ይልቅ እርምጃ እንዲወስዱ ቅስቀሳ ተደርጓል። ሕዝቡ ከአካባቢው የለቀቀው በተገቢው ጊዜ ነበረ። ከሁለት ቀናት በኋላ አንድ ከፍተኛ የሆነ ፍንዳታ 8 ኪዩቢክ ኪሎ ሜትር ርዝመት ያለው አመድ ወደ አካባቢ አየረጨ። ከፍተኛ የሆነ ፍንዳታ 8 ኪቢክ ኪሎ ሜትር ርዝመት ያለው አመድ ወደ ከባቢ አየረጨ። ከጊዜ በኋላም ጭቃፍሶች በመቶ የሚቆጠሩ ሰዎች ገለዋል። ሆኖም ሰዎች አደጋውን በንቃት እንዲጠባበቁ በመደረጋቸው ከማስጠንቀቂያ ጋር ተስማሚ የሆነ እርምጃ በመውሰዳቸው ብዙዎች፣ ምናልባትም በሺዎች የሚቆጠሩ ሰዎች ሊተርፉ ችለዋል። በአካባቢው የነበሩት የአፋር ክልል ቱሪዝም ቢሮ ባለሥልጣን መሐመድ አሰን በረከት ያሉት እሳተ ጎመራ ጉዳይ ዶች ቬሌ በሰራው ዘገባ ላይ በአካባቢው ከአቅም በላይ ስጋትና ፍራቻ የፈጠረ መሆኑን ይገልጻል። ይልቁንስ ፍንዳታ እያስከተለ ያለው ወይም ደግሞ ያስከትለው እይታ የሚጋረድ ጭስ የአካባቢውን ነዋሪዎች ወደ ጸሎት ማምራታቸው፣ ትላልቅ ሰዎች ከድንጋጤ ብዛት ድንጋይ ላይ እስከ መውደቅ መድረሳቸው፣ እንስሳውም ገደል ለገደል ይሮጥ ነበረ በማለት በወቅቱ የተከሰተውን አብራርተዋል። ዛሬም በተመሳሳይ ንቁ መሆን ያስፈልጋል። አሁንም ቁርጥ ያለ እርምጃ መውሰድ ግድ ነው። የሚቀጥለው ርዕስ እንዲህ ማድረግ አስፈላጊ ነው ብዬ የማምንበትን ይዤ መለስ አለሁ ዜና ፕላስ ይህንን ይመስል ነበረም ለጥንቃቄ ለንቃት ይረዳ ዘንድ ወደ እናንተ ድረስ ነው